የአዲስ አበባ ከተማ አስተዳደር የምርት አቅርቦት ችግርንና የዋጋ መናርን ለመቆጣጠር በርካታ ስራዎችን ይሰራል። ከነዚህ ውስጥ አንዱ የህብረት ስራ ማህበራትን ማቋቋምና የሽያጭ ማዕከላትን በየአካባቢው መክፈት ነው። በዚህ በአዲስ አበባ ንግድ ስራዎች ድርጅት ምን አይነት የምርት አቅርቦቶች አሉ? ምንስ እየተሰራ ነው ስንል ቅኝት እናደርጋለን። ላ፣ ላም እንት ነው። ሰላም አረፈልክት አረፈል ስምና ኃላፊነትን መስፍን አሰፋ ባላለሁ የአዲስ አባ ንግድ ስራዎች ድርጅት ዋና ስራ አስኪያጅ ነኝ። ድርጅት ተግባርና ኃላፊነቱ ምንድነው? የአዲስ አባ ንግድ ስራዎች ድርጅት በአዲስ አባ ከተማ ማስተዳደር በዋጭ ቁጥ522015 የተቋቋሚ ልማት ድርጅት ነው። ግብርና ምርቶች፣ የኢንዱስትሪ ምርቶች፣ ከውጭ ወደ ሀገር ውስጥ የሚገቡ ምርቶችንም ደሞ አቅርቦት በጣም በከፍተኛ ሁኔታ ለማሳደግ የአዲስ አባ ንግድ ስራዎች ድርጅትን ሶስት ቢሊዮን ብር ካፒታል አቋቁሟል። የድርጅት አጠቃላይ ከተቋቋመ ወደ አስር ወር አካባቢ ይጠጓል። በዚህ አስር ወር ውስጥ ለከተማችን ላይ ከ251 ሺህ ኩንታል በላይ የተለያዩ የግብርናና የኢንዱስትሪ ምርቶችን በስፋት ለከተማችን የማቅረብ ስራ እየሰራ ያለ ተቋም ነው። በርካታ የምርት አቅርቦት እያየው ነው። ሰፋፊ እንደዚሁ ስቶሮችን፣ መጋዘኖችን እያየው ይገኛለው። ምን ያህል ስቶሮች አሉዋችሁ እንደ ከተማ እንደዚሁም ደግሞ የክምችት መጠናችሁ ምን ይመስላል? የሚለውን እናንሳ። አጠቃላይ በከተማችን ላይ ወደ ሁለት አካባቢዎች ላይ መጋዘኖች አሉ። አሁን እዚህ ጀሙ አካባቢ ላይ ያለ መጋዘን ላይ ሁለት ትልቅ መጋዘኖች አሉ። እነዚህ ሁለት ትልቅ መጋዘኖች ላይ አጠቃላይ የኢንዱስትሪና የግብርና ምርቶች ነው በስፋት ይዘን ያለ ነው። የግብርና ምርቶች ላይ በተለይ የጤፍ ምርት ክምችት ከፍተኛ ክምችት አለን። ከኢንዱስትሪ ምርቶች ጋር ተያይዞ በተለይ ፓስታ፣ መኮሮኒ፣ ዱቄት፣ ሻይ ቅጠል፣ ከዛ ባለፈ ደግሞ የዘይት ምርት ክምችት አለን። ይሄ አጠቃላይ የጤፍ ምርት ክምችት የያዝንበት የሁለተኛው መጋዛችን ክፍል ነው። እዚህ ምርት ላይ በዋናነት ይሄ እነዚህ ኤል ሼፕ የሰራችው ቦታ ላይ ያለው ነጭ ጤፍ ነው። ይሄ መሀል ላይ ደግሞ ያለው ሰርገኛ ጤፍ ነው። እዚህ መሀል ላይ አካባቢ ላይ ደግሞ ያለው ወደ ቀይ ጤፍ ምርት ክምችት ነው ያለን፣ ሙሉ ለሙሉ የጤፍ ምርት ክምችት ነው ያለን። ወደ 18 ሺህ ኩንታል የሚጠጋ የምርት ክምችት አለን። እዚህኛው መጋዘን ላይ ብቻ ማለት ነው፣ የግብርና ውጤት የጤፍ ምርት ማለት ነው። አሁን ደግሞ በለሚኩራ ክፍለ ከተማ ካራ በሚገኘው የአዲስ አበባ ንግድ ስራዎች ድርጅት ስቶር ውስጥ እንገኛለን። በዚህ ስቶር ውስጥ እንግዲህ እንደምትመለከቱት የጤፍ ክምር ይታያል ማለት ነው። በዚህ የስቶር ውስጥ እንግዲህ የተለያዩ የጤፍ አይነቶች እንደሚገኙም እየተነገረኝ ነበረ በአጠቃላይ እንግዲህ ከስቶር ማኔጀሩ ወይም ደግሞ ከንብረት ክፍሉ ጋር ቆይታ አድርጋለሁ። አብራችሁኝ ቆዩ። እዚህ ለሚኮራ ላይ የሚገኙ መጋዘኖቻችን 8500 በላይ ሰርገኛና ከ11700 ኩንታል በላይ ነጭ፣ አጠቃላይ ወደ 20267 ኩንታል ላይ ይገኛል ማለት ነው። አሁን አሁንም ግን ይሄ ቆመማት አይደለም እየገባ ነው፣ ገና እየገባ ነው። ነገም አለን 3 አራት መኪና የሚገባ ማለት መጋዘን እኛ ኦሬዲ ወደ ኪራይ ገብተናል። አሁን ማለት መጋዘን የመጋዘን ችግር ቢፈታልን ብዙ ስራት ብዙ ስራ መስራት እንችላለን። ብዙ አቅም እና ብዙ መፍትሄ መሆን እንችላለን ለከተማ አስተዳደሩ ማለት ነው። የመጋዘን ነው በቃ ትልቁና ሰፊው ችግራችን። የአዲስ አበባ ንግድ ስራዎች ድርጅት የዋጋ ንረቱን ከመቆጣጠር እንደዚሁም ደግሞ የምርት አቅርቦት እጥረትን ከመቅረፍ አንጻር በርካታ ስራዎችን እየሰራ እንደሚገኝ በቅኝታችን መመልከት ችለናል። በሁለቱም ማለትም በንፋስ ስልክ ላፍቶ ክፍለ ከተማ እንደዚሁም ደግሞ በለሚ ኩራ ክፍለ ከተማ ባሉት መጋዘኖቹ የተለያዩ የግብርና ምርቶችን እና ከፋብሪካ የሚወጡ ምርቶችን አመቺ በሚባሉ ቦታዎች ላይ ለሸማቾች ምርቱን እያቀረበ እንደሚገኝ መመልከት ችለናል። በአጠቃላይ ያለን ቅኝት ይህንን ይመስላል።